ይናገር፣ አንድም ሰው አጣውኝ፣ ፍቅርም በደንብ የሚያስረዳኝ። አየሩ የሰው ሁሉ ነገሩ አፍ አውጥቶ ይናገራል አየሩ። አይቀርም ጀምበር ብትገባ ብትጠልቅም፣ በጊዜዋ መውጣቷ አይቀርም። ውድ በምድር ላይ ውድ የሆነ ነገር መቼም ያለ ቦታው ከቁባ ይቆጠር። ይናገር፣ አንድም ሰው እኔ አጣውኝ፣ ፍቅርም በደንብ የሚያስረዳኝ ፍቅርን ጠንቅቆ ያወቀው ይናገር፣ ያየው ሰው ሌላውን ማሳቅ ቢያወራው ምንም ትርጉም የለው። ደርሶበት ያወቀ ገብቶበት የጠለቀ ሁሉንም ጸባዩ የሚያቅር ይናገር ምንም ሳይደብቅ ይናገር። ያየ ሁሉን የፍቅር መላ ባሕሪውን ግልጽና ድብቅ ጸባዩን ማን ነው የሚያስረዳኝ? ፍቅርን እስኪ ማን ነው የሚነግረኝ? እኔማ መቼም አይገባኝ፣ ይንገረኝ ያወቀ ያስረዳኝ፣ ሳላውቅ ኋላ እንዳይጎዳኝ፣ ያየ ይናገር ያወቀው፣ ፍቅርን አውቆ የተጠነቀቀው፣ ፍቅርን በደንብ ያወቀ ይናገር ሳይደብቅ ላላወቀ። አየሩ የሰው ሁሉ ነገሩ አፍ አውጥቶ ይናገራል አየሩ አይናገርም አትበሉ ይናገራል አየሩ ሁሉን ያስረዳል የሰማዩን የምድሩ ግልጽ አድርጎ ይናገራል አየሩ አዋፍ በሰማይ መብረሩ ሰላም መሆን ምድሩ አፍ አውጥቶ ይናገራል አየሩ የሰው የሥራ ሁኔታ ሐዘን ይሁን ደስታ ቀን ይሁን ማታ ይናገራል የአየሩ ሁኔታ እያሳየ ሁሉን ያስረዳናል። አየር ከምንም በላይ ይጠቅመናል። እስትንፋስ ሕይወታችን አየር ነው፣ እኛ ለመኖራችን። እኛም በማየት እናቃለን የአየርን ሁኔታ፣ እንናገራለን የሰማዩን የምድሩ። አፋ አውጥቶ ይናገራል አየሩ መጓዝ የማይረሳ የለም፣ ሁሉም ይረሳል። እሱ ያለፈውን ረስቶ ወደፊት ይሄዳል። በጣም ተገርመን የተደነቅንበት ትዝ አይለን፣ ጊዜ ሲያልፍበት ስንት ነገር አይተን ስንት ነገር አልፏል። ሁሉም በጊዜው ግን ያስገርማል፣ ከአንዱ ወደ ሌላው ጊዜ ያሻግራል። ዛሬ የተገረምንበት ነገ ይረሳናል። እንዲህ ይሄዳል የሰው ልጅ ጉዞ፣ የሕይወት ጎዳና መንገዱን ይዞ ጥሩን መጥፎውን ባስበት እካዜ ግን አይመልሰውም በሐሳብ መፍዘዜ መጓዝ ነው የሚሻለው እንደ ወቅቱ እንደ ጊዜ ሁሉም ቢያልፍም ሁሉም ቢረሳም እንደ ጊዜው መጓዙ ሳይሻል አይቀርም። በጣም ተደንቀን የተገረምንበት አለፈ ይባላል ሁሉም እንደ ዘበት። ቀኑን ወሩን ዓመቱን እየቆጠርነው በውስጡ ብዙ ነገሮችን እያሳለፍነው ከወቅቱ ከጊዜው አብረን መጓዝ ነው አይቀርም ጀመር ብትገባ ብትጠልቅም በጊዜዋ መውጣቷ አይቀርም። የሄደ ሰውም ርቆ መምጣቱ አይቀር ጊዜውን ጠብቆ አየሩ ሩቅ ቢወስደኝ አየሩ ነው የሚመልሰኝ አርቆ ቢወስደኝ እግሬ መምጣቴ አይቀር ሀገሬ፣ እርቄ ብሄድ በስደት ፈልጌ እንጀራ ለማግኘት ሁሉን እየቻልኩ አልፋለሁ፣ ህልሜ ተሳክቶ እስካዩ ቢመሽም ቢጨልም ቀኑ አይቀርም ቀን መሆኑ። ጀንበር ብትገባ ብትጠልቅም በጊዜዋ መውጣቷ አይቀርም። ለእንጀራ ብትሰደድ ካገር መመለሴ ግን አይቀርም። ብሄድ ብርቅ ብትሰደድ መመለሴ አይቀርም የግድ። በስደት የሄደ ከአገሩ ርቆ መምጣቱ አይቀርም ጊዜውን ጠብቆ አይተን ጅምሩን ባይናችን እንዲህ ነው ብንል መላምታችን፣ መጨረሻውን ካላየን አይታወቅም ስራችን። ጅምሩን አይተህ መጨረሻ አታውቅም፣ እንዲያው በግምት ድብቁ አይታወቅም። ሰው በማየት ብቻ እንዲህ ነው ይላል፣ በማየት ብቻ መላ ይመታል። ግልጹ ካልታየ መቼ ይታወቃል? ታይቶ ነው እንጂ እንዲህ ነው የሚባለው ያልታየ ነገር ምንጊዜም ድብቅ ነው። እንዲህ ነው በማለት በመላምት መቼ ይታወቃል? በአይን ካላዩት መጨረሻው ታይቶ ያልታወቀ በመላምት ብቻ መቼ ተጠናቀቀ? ጅምሩን አይተን እንዲህ ነው ብንለው ይሁን አይሁን ሳናያናቀው እርግጠኛውን የምንናገረው መጨረሻው ባይናችን ስናየው። ያላዩት ነገር ያላወቁት እንዲህ ነው ብለው ቢያወሩት ግምት ይሆናል መላምት። በምድር ላይ ያለ ውድ የሆነ ነገር መቼም ያለ ቦታው ከቁብ አይቆጠር። ውድ ነው ተብሎ የሚነገረው የምንፈልገው ነገር ሲገኝ በቦታው። ውድ የሆነ ነገር የሚረክስበት ያለ ቦታዊትም ሲያገኙት። አልማዝን ወርቅንም ውድ የምንለው በክብር ቦታው ላይ ስናገኘው። ካለበለዚያማ አልማዝም ወርቁም ያለ ቦታው ብናገኘው የትም ጠጠር ነው የሚመስለን፣ አንገረምም። ውድ ነው ብሎ ሰው የሚለው የፈለገው ነገር ሲያገኝ በቦታው። ድንገት ብትገኝ ያለ ቦታህ፣ ቶሎ ነቅተህ ሂድ ወደ ቦታህ። ያኔ ነው ሰው የሚያከብርህ ተፈልጎ ማይገኝ ውድ የሚልህ። እንቅልፍ ቁጭ ብዬ ላንቀላፋ፣ እየሄድኩ ላንቀላፋ። ኧረ የኔ እንቅልፍ መላም ሚለው ጠፋ። እያንጎላጀኝ ህልም ላይ ነኝ ወይ አልነቃሁኝ፣ ወይ አልተኛሁኝ። አልተረጋጋሁም እየባክንኩኝ፣ ህልምም ይመስለኛል፣ እውንም ይመስለኛል። ኧረ የኔ ነገር ዝም ብሎ ያቃዠኛል፣ ሰነፍ አድርጎኛል፣ ስራ ያዘናጋኛል፣ ሁሌ ያስተኛኛል። ምንድን ይሻለኛል? እንቅልፍ ባክህን ዝምብላ ትውሰደኝ። እኔን አረጋጋኝ፣ አታቀዣብረኝ። ልትመጣ ስትል ቀድመ አስፈቅደኝ። እሱ ሲለው። መቼ ይሆናል እኛ ያልነው? ነው ሁሉም የሚሆነው እሱ ሲለው። የምንፈልገው ሁሉ የምናገኘው እሱ ሲለው በጊዜው። እኛ አስበን ብንመኝም እሱ ካላለው አይሆንም። የሚፈልጉትን ነገር ለማግኘት ከምንም በላይ ጸሎት፣ ያሰብነው ሁሉ እንዲሳካልን መለመን አለብን። ፈጣሪ፣ ሁሌ እኔ ብመኝም፣ ሁሌ እኔ ባስብም፣ እሱ ካላለው አይሆንም። ምኞቴ ሁሉ የሚሳካው በጊዜው እሱ ሲለው። የምንፈልገውን ሁሉ ለማግኘት መጠንከር አለብን በጸሎት ከሁሉም በላይ ኃይል ያለው ፈጣሪ ብቻ ነው። የምንፈልገው ሁሉ የምንመኘው የሚሳካው እሱ ሲለው